ቤተሰባት አሰላሙ አለይኩም ወረሕመቱላ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋ አልሃምዱሊላህ ረብላለን። ባረክላ ፊኩም፣ አላ ስብሓን ተላ፣ ሀገራችንን ሰላም ያድርግልን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ እንሻላ ውድ ቤቶች። ያው እንግዲህ እንሻላ እንደምታዩት አሁን ደግሞ ፋሽኖች ተብለው የመጡ ቆንጆ ቀሚሶች ልብሶች ማለት ነው። በነገራችን ላይ ሱቁን ከነሰፊው ነው ማለት ነው። ማለቴ ምና ለመሰላችን ብዙ ቤቶች እንደዚህ ሽፎኖች ነው የምታዝዙኝ። በተለይ ደግሞ ለቤተሰብ እየተሰፋ ትልኛላችሁ ና እኔ ላለመወቃቀስ ና እንዲሁም ደግሞ ለቤተሰብ እነሱ በሚመጥኑት ወይም ደግሞ ተነግሯቸው በሚፈልጉት መልኩ እንዲያስፈ እንዲያሰፉት ፈልጌ እንጂ እየተሰፋ ልብስ ጠፍቶ አይደለም። አለ በነገራችን ላይ ማለት ነው። እዚህው ላይ ሰፍተው ይሸጣሉ፣ ኑሮውንም ይሸጣሉ ማለት ነው። እና ሽቴዎች ከፈለጋችሁ እንዲሁም ደግሞ ሽፉን ከነሻሹ ራሱ ይሰፋሉ ማለት ነው። እና ብዙ ጊዜ ግን ያው እናቶች የሚያላብሳቸውን ልብሶች ነው ብዙ ጊዜ የምታዝዙኝ። ለምሳሌ ከዚህም በፊት አረባዘነ እንዲሁም ደግሞ ጥምጣሞች ብቻ ብዙ ነገሮች አዝዛችኛል ማለት ነው። እንዲሁም ደግሞ ኮፍያ የአንድ አባት ኮፍያ በጣም ደስ ብሎት ነበርና ያው ትንሽ አነስ አለች እንጂ ማለት ነው። በሰዓቱ ከተመረጠ ሆኖ ማለት ነው እና አሁን ደግሞ አዲስ በተለይ አሁን መጪው ፋሲካ ነው ፋሲካ ነው መሰል የሚባል ያው ምንድነው ጦም የሚባል አለ። የካፌሮች ማለት ነው እንዲሁም ወገኖቻችን ማለት ነው ወደፊት እንዲሁም ደግሞ እኛ ኢድን እንሻላህ ጨረሰናል፣ ማለት አይቻልም። ኢድ እስከ ሳምንት ሁለት ሳምንት ነው። አሁን ደግሞ እንሻላህ ሁላችን ማለት ነው የራሳችን የሆነ እንትን ይኖርናል፣ ሀፍላዎች አሉ። አሁን ደግሞ በተለይ ሰርጋ ሰርጉ አሩሶች፣ ሙሽራዎች አሉ ማለት ነው። ብዙ እህቶቻቸውን ይድራሉ ልጆቻቸውን በተለይ ስደት ላይ ያላቸውን ሰዎች ልጆቻችሁ፣ አንዳንድ ቦታ ላይ በተለይ ማር ላደርስ ስሄድ፣ ቅቤ ላደርስ ስሄድ፣ አንዳንድ ጊዜ ማለት ነው ስታዘዝ፣ ልጅ ናት ምናምን ብሎ ያላ ከእናቴት ልጅ አድጋ ትልቁ ነው ምናምን ለሙሽራ የደረሱ ማለት ነው። በነገራችን ላይ ልጆችን እናቶች፣ መጣችሁ፣ ልጆቻችሁ እንዳሩ ላለሁ ባረከላው ፊኩም። ለምን መሰላችሁ? ያው ማለት ልጆች እናታቸው ስትኖር ደስ ይላቸዋል፣ በማለት ነው። እንዲሁም ደግሞ የሚያስፈልጋቸው ነገሮች አሉ። ያው በትእዛዝ የምታዙኝቶችም አላችሁ። አላኩል ያህል እንደምታዩት ከዚህም በፊት እየተሰርፉም ልብሶች አሉ። አሁን ይሄ ያው እንትን ብለው የሚሸጡት ነው፣ ተሰፍቶ ያው። ግን ትንሽ ይቀረዋል የሚደረግበት ማለት ነው። ባረከላሁ ፊኩም እና ሰርጋ ሰርጉም ስለመጣ ብዙ ትእዛዞች አሉ ብዬ አስባለሁ። ባረከላሁ ፊኩም። እንደምታዩት ይሄ ጋውን ነው፣ ከውስጥ ጋውኑ ነው። እንደዚህ አድርጎ ነው የሚሰፋ እና ከላይ ያለው በጣም ስስ ነው ግን በጣም ነው የሚያምረው የምር እምላችሁ እስከምላችሁ በላይ ቆንጆ ቆንጆ ልብሶች አሉ። ያው ብዙ ጊዜ ላሉ ጫማና ልብስ ኢትዮጵያ ላይ አይታማማ እቃዎችም አሉ። በነገራችን ላይ ዋጋ ከደፈራችሁ እንኳን የት እቃዎች ቆንጆ ቆንጆ እቃዎች አሉ። እንሻላ ምናመጣ ይሆናል። ባረክላሁ ፊኩም ብቻ እናንተ ማዘዝ ነው ማለት ነው የምጠበቅባችሁ እንሻላ በዜሮ ዘጠኝ ሀያ ሁለት ሰማንያ ስድስት ሶስት አሁን ደግሞ ባልትና ስራ ጀምረናል። የምትፈልግ ቤቶች ካላችሁ እንሻላ ቆንጆ የቤት ለምሳሌ ሽሮ ስናዘጋጅ ሱፍ አድርገን እንዲሁም በቆንጆ ማለት አተሩን ወይም ሽሮ የሚዘጋጀውን በደንብ አርገን አጥበን ቤት ውስጥ ቆልተን አስከክተን ከዛ ደግሞ ፀሐይ እናስመጥተዋለን ትንሽ ቀን ብዙ ጊዜ ፀሐይ ሲመታው ቆንጆ ነው ይባላል በነገራችን ላይ ማለት ነው ያው ስለሚከረክር መሰለኝና እንደዚህ አይነት ስራዎች ጀምርናል እንሻላ አሁንም በ0922861893 አዝዙን ማለት ነው። ታዘዛችሁ ይሆናል። ወደ ውጭ የምትፈልጉ አዲስ አበባ ድረስ እናደርሳለን። አንዳንድቶች ደሴ፣ ኮምቦልቻ፣ አዳማ፣ አርባ ምንጭ በጣም ስልጤ፣ ጉራጌ የሚታዘዘቶች ያላቸው አጂብ፣ እኔ ራሱ ይገርመኛል። ወላሂ ስልጤ ነኝ እኮ ብለው ሲደውሩ እኔ ይግርም ያደርገኛል። ሱብሃናላህ ማለት ምን ያክል እስኪ ተደራሽነት እንዳገኘ ኢንሻአላህ ታማኝነታችንን በዛው ቢኢዝኒላህ። እንደምታዩዋቸው እነዚህ ደግሞ ቆንጆ እንትኖች ናቸው። የማያጥሩ ናቸው ሲታጠቡ አያጥሩም የሚሰፉ ናቸው። የተሰፉም አሉ። በነገራችን ላይ ውጭ ላይ ሆነው ነው እንጂ እነዚህንም አዘዙ ማለት ነው። ባረክላው ፊኩም ረከስ ይላሉ። ትንሽ ከእንትናቸው ልብስነታቸው በጣም ያምራሉ። በቢጃማ መልኩ በ እንዴት ነው አያ ከዳር እና ተዳር እስከ መጨረሻው አይሰፉም እና በጣም ቆንጆ ልብሶች ናቸው። በነገራችን ላይ እና ደስ ደስ ይላሉ ስላችሁ ነው። ባረክላው ፊኩም አዘዙ። እንሻላ ምን ታዘዛችሁ ይሆናል። ቢኢዝኒ ረቢ ላለሚን ያው እንደ ምታባት ች የምትሰፋ ዋነች ማለት ነው። ባለቤቷ ጋር አብረው ነው የሚሰፉ። በነገራችን ላይ አንድ ነገር ልንገራችሁ። አረብ ሀገር ያላችሁ ቶች በሰው ሀገር ሆናችሁ አትታመሙ ነው የሚለው። የምር የኢትዮጵያ ፀሐይ ኮ ፀሐይ ራሱ ይናፍቃል። ወላሂ አጂብ እኔ የሚገርመኝ ነገር አለ። ምንድን ነው ካላችሁ፣ በጣም የሚገርመኝ ሰዎች ሳይሞቱ በቁማቸው መሞታቸው ነው። የሚያጅበኝ የምር ነው ምላችሁ በጣም ከባድ ነው እና በጣም ጥንቃቄ ልናደርግ ይገባል። ባረ ክላ ፊኩም ለራሳችሁም ስትሉ ማለት ነው። ለልጆቻችሁ መኖር ከፈለጋችሁ ለቤተሰብ መኖር ከፈለጋችሁ የእናንተ መሞት በጣም የሚጎዳ ሰው ስላለ፣ ከእናንተ በላይ መሞት በቁሙ የሚሞት ሰው ስላለ ምር ነው የምላችሁ። በተለይ ቤተሰብ የተባለ አካል አለ የምር እና በራሳችሁ ችግሮች ወይም ደግሞ በጣም ቀላል በሆነ ነገር አትታመሙ ነው የምለው። ባረከላሁ ፊኩም። እና ምንላችሁ ፈልጌ ነው ራሳችሁ ለራሳችሁ የሚሆናችሁን የሚያስፈልጋችሁን ነገር ከማድረግ ወደኋላ አትበሉ። እንሻላ ለከሌ ለሰው እያላችሁ ግን ራሳችሁን አትግዱ፣ አትሞቱ ነው የምለው። ለምን ብዙ ወቶች እዚህ ጋር ታምረው ብዙ የሚሰቃዩ ሰዎች ስላሉ ስለምንመለከት ነው። ባረከላሁ ፊኩም እንሻላ እና ቪዲዮን ላይክ፣ ሼር አድርጉ። ለምን ነው ብዙ ሰዎች ባረከላው ፍቅም ጃዛኪላ ኸይረን እስኪ ለምን መቶ ሺ ኬ እናስገባት፣ አስር ሺ ኬ እናስገባት፣ እንደዚህ እናስገባት መቶ ሺ ኬ ምትሉ ሰዎች አላችሁ። ጃዛኪላ ኸይረን ኢንሻአላህ እገባለሁ። ሀብሽሩ ማለት የሰው ልጅ እኮ ከፈተና በኋላ ነው ደስታ ያለ። ያለ ፈተና ማንኛውም ነገር የለምና ለራሳችሁ ፈተናውን ስትወጡት ራሳችሁ ደስተኛ ትሆናላችሁ። በነገራችን ላይ እኔ እይታ እኮ አልጠፋም፣ እይታ አለው። ብዙ ጊዜ ግን ሰብስክራይቡ በእርግጥ አልቀነሰምና አልጨመረም። ለምን እንደው ባላቀብ፣ ያው ብዙ ሰብስክራይብ አያደርጉም። በተለይ አሁን ላይ እኔ ላይክ ሽራ አድርጉኝም ስለማልለው መሰለኝ ላይክም እራሱ የለውም ብዙ ማለት ነው። ና ላይክ አድርጉት፣ ሽራ አድርጉት። አርባረክላው ፊኩም ኢንሻላህ። እንደምታዩት እንግዲህ የህፃናት ልጅ ቀሚስ ናት። የሰባት አመት ማለት ነው። ባረከላ ፊኩም። በነገራችን ላይ ያው ይህች ልብስ እኔ ሀገር፣ ትውልድ ቦታ የምትሄድ ናት። ያው አባትዬው ነበር የመረጠው ለልጅቷ። ግን እንግዲህ ምንም ማድረግ አትችሉም። አንዳንዴ ልጆች ገና ሲሆኑም የመረጥላቸው ልብስ ለኢድ ተብሎ ነው የተገዛላት ማለት ነው። ባረከላ ፊኩም እንሻአላህ። ና እንደምታዩቸው እንግዲህ መጀመሪያ የፖስትኳቸው ገና ፋሽን ናቸው ፋሽን ነው የመጡት፣ ግን በጣም ቆንጆ ልብሶች ናቸው፣ እንሻላ ከዚህም በፊትም ያዘዛችኋቸው ወቶች አላችሁ እነዛን ፋሽኖች ናቸው። አሁን ደግሞ በተለይ አሁን ደግሞ ይመጣል ፋሽን ለምን መጪው ፋሲካ ስለሆነ፣ እንዲሁም ደግሞ አረፋ ኢድም ስላለ፣ እንዲሁም ደግሞ ሰርጋ ሰርጎች ስላሉ በጣም ብዙ ቆንጆ ፋሽን ፋሽኖች ልብሶች አሉ እንደምታዩት። ይሄው ይሄ ይሄ እስኪ ከዚህ ምረጡ፣ አዝዙ ማለት ነው እንሻላ በነገራችን ላይ ዋጋው በተመጣጣኝ ነው። እኔ ብዙ ጊዜ በብር ስለምጠረው በጣም ብዙ ይመስላችኋል፣ አይደለም በሪያል እኮ ማለት ነው ማለት አሁን